ከኪችኑ አዎ፣ አሁን ከኪችኑ ሊጀምር ነው። በነገራችን ላይ ከኪችኑ የተሰኘ ፕሮግራማችን ሊያ የተለያዩ ኪችኖች ውስጥ እየተገኘች በመቅመስ የሚያክላት የለም። ሙያዋን ምን እንደበላው እንደ ውሏ ትልቅ ሙያን ጠብቅ ነበር። እጅ የሚያስቆረጥም ግን እሷ እጅ የሚያስቆረጥም ምግብ ብቻ እየበላች ነው እየመጣች ያለችው ኪችን ውስጥ ገብታ ያ ሬስቶራንት ምን አይነት ጣዕም ያወጣል ተመጋቢዎቹ የሚለውን ነገር ነው የምታሳየን እንግዲህ ሊያ እየዞረች ትቀምሳለች፣ እኛ እዚህ ሆነን ስቱዲዮ እናያለን። እንግዲህ በየኪችኑ የሚካሄድበት ዋነኛ ምክንያት እዛ ኪችን ምን አይነት ጥራት አለ፣ ምን አይነት ጣዕሞች አሉ፣ እንዴት ይሰራል የሚለው ለማየት ነው። እና ኪችኖቻቸውን ማስቃኘት የሚፈልጉ ጣዕማቸውን ማስቀመስ ማሳወቅ የሚፈልጉ ሁሉ በምናስቀምጠው አድራሻ እኛ ጋር ኑ ማለት ይችላሉ። የዞረች ትቀምሳለች፣ ምንም ጥያቄ የለውም። ከዛ ሬትም ታደርጋለች፣ ትሰጣለች። ስለዚህ በቀጥታ ከኪችኑን ከሊያ ጋር ቆይታ አድርገን ይሻላል። በጣም ቆጩ ትባላለች የወርቃ ቡና መስራች ባለሙያ ናት። ዛሬ ከኪችኑ አንዳንድ ምግቦችን ልንሰራ የመጣ ነው። እሷ ጋር ነው። እንዴት ነሽ? አለሁ። ይሄን ጣፋጭ ምግብ መስራት እንዴት ነው? ቆንጆ አድርገን እየሰራ ነው። በጣም እንትን እያላችሁ ነው። የምንወደውን የቤት ጣዕም ያለው አይነት ምግብ በከተማችን በብዙ ብራንች ከፍታችሁ እያጠገባችሁን እርክት እያደረጋችሁ የቤት አይነት ስሜት ሊሰማን እያደረጋችሁ ነው እና ቴንኪው ወርቃ ወርቃ አራት ብራንች አለ። አሁን ደግሞ አምስተኛ አዲስ ብራንች ላውን ያደረገ አሁን ያለ ነው፣ 72 ፍየል ቤት አካባቢ ነው። አዎ፣ ውልና ማስረጃ ፍየል ቤት። ከወርቋ ኪችን ሶስት አይነት ምግቦችን ቀምሰን ነው የምንወጣው፣ ከና አሰራራቸው እናያለን። ቦታ ሳደላድል እኮ ነው። ምን ምንድነው ነው የምልሽ? አዎ፣ እንግዲህ እንደጀመር ነው ክትፎ እንሰራለን። ቀጥሎ አዎ፣ በቀጣይ ደግሞ እዚህ ብራንች ላይ ብቻ በደንብ የሚታወቅ የኦሮሚያ ባህላዊ ምግብ አለን አንጮቴ እሱንም እንሰራለን። ሲባል ሰማሉ አዎ ሌሎች ብራንቻቻችን ላይ ደግሞ ጩካሚ ያለ የሲዳማ ባህላዊ ምግብ እንግዲህ፣ ያው ትንሽ ኢትዮጵያ ናት ማለት በዋነኝነት ያው በእጅ ነው የሚከትፈው። ትልቁ ነገር ደግሞ እንደ ባህልም እንደ ወቅም በእጅ የሚከተፍ ክትፎ ቆንጆ ልዩነት ሊገርበጣም በጣም ተጽዕኖ አለው። በጣም በጣም ልዩነት አለው። የደቀቀ ሲሆን ብዙ የሚልማው ነገር ጣሙን በጣም ደፎ። ይሄ ለብ ያለ ቂቤ ነው እዚህ፣ ኮረሪማ እናደርጋለን። ከዛ ደግሞ ሚጥሚጣ እንጨምራለን። ሙቀት ላይ ትንሽ ብናደርገው ማሚ ክትፎ መታሸት መታሸት ይፈልጋል። ጣሙ ምግብ እኔ ክትፎ በጣም ጩካሜ፣ በጣም ወዷል ጩካሜ እና የሲዳማ ባህላዊ ምግብ ነው። እንግዲህ ደግሞ ያደኩበት ነው

ሴ ለእኔ እና ለአንቺ ብዬ ያዘጋጀሁት። እንግዲህ ክትፎውን ደግሞ አጅበው የሚወጡት እንዲህ ተስተካክሎ የተቀመጠው ከሲማረ ጎመን ነው የምንሰራው፣ የጎመን ክትፎ፣ ጎመን ክትፎ የምንለው ማለት ነው። እዚህ ላይ ያው ሚጥሚጣ አለው ሆሮሪም አለው እንዲሁም ደግሞ ቂቤ ተደርጎ ተደርጓል። ተከትፎ የተዘጋጀ ነው። ማባያዬ ይሄ ደግሞ ዝማሚወጃት ይባላል። ከጎመን ክትፎና ከአይብ ነው የሚሰራው። እንግዲህ ቂቤ ያለው ሚጥሚጣ ያለው ሁሉ ነገር ተሟልቶ የተሰራለት ነው። ክትፎኮ በቃ በጣም ደስ የሚል የክብር ምግብ ነው። በጣም ማለት ነገር ታጇ አንቺ ይሄ ነጭ አይብ ነው። ይሄ በቂቤ አሽተን ያዘጋጀ ነው። ይሄ ጎረድ ጎረድ ነው ሚጥሚጣ ኮሮሪማ አዋዜ አድርገን አዘጋጅተን ነው። እና ለሁሉም ክትፎ ኦርደር ሲወጣ አብረን እናወጣለን ማለት ነው። ማጀቢያው ላይ ቂቤ ስላነሰው ቂቤ እንጨምርበታለን። ፕላንት እና የአንችን ክትፎ ባልበላው ናፍቆ ምኑን ወደድኩት መሰሽ? ነው በጣም ለጋ ደስ የሚል የሚጣፍጥ አይነት ልስስ ያለ። ከዛ ደግሞ ሚጥሚጣውን የምናዘጋጀው ከጨው ጋር ነው። ተመጣጣኝ የሆነ ጣዕም አለው። በእጅ መከተፉ ልዩ ነገር አለው በጣም ደቡብ ላይ ያው ይዛ ወታራል በቆሎ ቂጣ። ቆሜ አልችለውም ይሄ ጣም። ቁጭ ብለን ብላ ደስ ይለኛል። ደስ ይለኛል። ብዙ ቦታ ክትፎ በልቻለሁ፣ ግን የወርቃ ቡና በጣም ነው የሚለየብኝ። እኔ እንጃ ለምንድን ነው አላውቅም። የሲዳማ ባህላዊ ምግብ ነው። እሺ እየታሸ ነበረ ቁጮ ነው። በዚህ መልኩ ይዘጋጅና ቅድም እንዳያችሁት ይነኮራል ከዛ በኋላ በቂቤ እንደዚህ አሽተን ማባያ ያለው የራሱ በጎመን በስጋም በጥብስም በቅቅልም በፈለግሹ ነገር መብዳት ይቻላል። ዛሬ በጎመን በስጋ ስለዚህ ጎመን በስጋውን እናደርግና መረቅ ደግሞ በደንብ ቢኖረው ጥሩ ነው። ምክንያቱም ቆጮ ስለሆነ ደረቂ ማለት ደረቅ ከዛ እንደዚህ ነው የሚቀርበው የሚቀርበው ጭፍራ ሳይቀመስ በፊት ለአይን በጣም ማራኪ ነው፣ እና የሚወዱት ሰዎች ይህ ደግሞ ባህሉን የሚያውቁ በቃ መብላት የሚወዱ ሰዎች ደግሞ ቢያገኙት በጣም ደስ የሚል አይነት ነገር። ማለት እኔ ስለማላውቀው ነው አሁን አዲስ ሆኖብኝ ነው አሰራሩ። እንደ እኔ ሂደቱን ላዩ ሰዎች ደግሞ እንደዛ ሳይሆን፣ አበላሉ ላሳይ። ሪኩ ንክ ደክትፎ እንገለብጠዋለን ማለት ነው እኔኮ እንደ ክትፎ ላለ ሰው ነበር እና የሚያውቁት ሰዎች ባህሉ፣ ምግቡን የሚያውቁት ሰዎች እንዴት ሊወዱት እንደሚችሉ በጣም በጣም ብዙ ሰው ይወደዋል። ይሄ ሌላ እንጀራ የለውም ምንም የለውም። ራሱ ነው የሚበላ ብቻ ነው። በእጅ ቢበላ በጣም እንደ ባህሉ እንደ ወጉ በእጅ ቢበላ በጣም ደስ ይለኛል። ይሄ የሚባል ነገር መጥቶ ቢኖር እንጂ እጅ ማንኪያ ከስጋው ከጎመኑ አድርገሽ በደምብ እኔ አበላሉ ላሳይሽ።

የሚባለውን ወርቃ ቡና ካልበላችሁ ምግብ እንዳይሹ ብያለሁ። ፌብራይት ምግቤ ነው፣ በጣም ነው የምወደው፣ ለጤናም በጣም ተስማሚ ነው። ምን ምግብ ነው አሁን? ቡላ በክትፎ እየሰራን ነው በከሰል ሲሆን ያው በደንብ ስለሚጣፍጥ በከሰል በጣም በጣም ቡላ ነው ሰራ ነው ቡላን ሰራ ነው። አሁን ደግሞ ከቅቤ ጋር አቀላቅለን ክትፎ እናረግበታለን ማለት ነው። የቁርስ ምግብ ሚጣ በርበሬ በርበሬ እናደርግበታለን። መጨረሻ ላይ ቅቤ እናደርግበታለን። እንዴት አበላል ሁሉ በእ እርጎ ተደረገልኝና ፌንት ካደረጉበት ነቃው እንጂ እኔ የዚህን ምግብ መጣፈጥ መቋቋም አልቻልኩም። ግን ምን አደረጉልኝ? እርጎ ሰ ተሳርጋው ደግሞ በዚህ ነቅቻለሁ። በጣም የሚጣፍጥ ምግብ መብላት ከፈለጋችሁ በተለይ የበዓል ወጥ ልክ የበዓል አይነት ስሜት እንዲፈጥርባችሁ ከፈለጋችሁ ከቤተሰቦቻችሁ ጋር ሰብሰብ ብላችሁ ወርቃ ቡና ብቻ እዚህ ምግብ ሳቀምሱ ምግብ በልቻለሁ እንዳትሉ፣ በእውነት የእውነት ነው የሚጣፈጠው ው በጣም ታስቦበት የተዘጋጀ የሚጣፍት በባለው የሚዘጋጀ ሁሉ ነገር። በድጋሚ መልካም በዓል ወቅት ሁላችሁ እንወዳቸዋለን። ቡላ በክትፎን እንግዲህ እኔ ማውቀው ለመጀመሪያ ጊዜ በሕይወቴ ወርቃ ቡና ላይ ነው። እጅግ በጣም ነው የሚጣፍጠው።